የአዲስ አበባ ቀላል ባቡር እንደማይፈርስ ተገለጸ። በከተማ ያለው ቀላል ባቡር ይፈርሳል እየተባለ የሚወራው ወሬ ከእውነት የራቀ መሆኑን የአዲስ አበባ ቀላል ባቡር ዋና ስራ አስፈጻሚ ዶክተር ብርሃኑ አበባው ተናግረዋል። ቀላል ባቡሩን አስመልክቶ የተሰራው ጥናት እንደሚያሳየው የተወሰኑ ማሻሻያዎች ይደረግበታል የሚል እንደሆነ አንስተው ይፈርሳል የሚለው ሀሳብ ግን የተሳሳተ ነው ብለዋል። የሚሰሩ ማሻሻያዎችም ከዋና መስመር ጋር የተገናኙ ሳይሆኑ የእግረኛና የመኪና ማቋረጫ መስመሮች መሆናቸውን አብራርተዋል። ስራ አስፈጻሚው አክለውም 41 ያህል ባቡሮች ቢኖሩም አሁን ላይ አገልግሎት እየሰጡ ያሉት ባቡሮች ግን 19 ብቻ መሆናቸውን አንስተዋል። በሚቀጥለው አንድ ዓመት ተኩል ውስጥም በብልሽት ምክንያት የቆሙ ባቡሮች ጠግነው ወደ ስራ እንደሚገቡ መናገራቸውንም ኢትዮጵያ ፕረስ ድርጅት ዘግቧል። ባለፉት 9 ወራት 4254 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረጉን የጋምቤላ ክልል ማዕድን ሀብት ልማት ቢሮ አስታወቀም ነው ለዚህም የማክሮ ኢኮኖሚ ማሻሻያው ተግባራዊ መደረግና በክልሉ ያለው አንጻራዊ ሰላም በመኖሩ የተገኘ ውጤት ነው ተብሏል። በክልሉ ያለውን ሰፊ የወርቅ ማዕድን ሀብት ከብክነት በመታደግ ጥቅም ላይ ለማዋል በትኩረት እየተሰራ መሆኑን የክልሉ ማዕድን ሀብት ልማት ዋና ዳይሬክተር አቶ ኡጁሉ ጊሎ ተናግረዋል። የወርቅ ልማትን በቴክኖሎጂ ማገዝ ስራዎች መሰራታቸውንም ጠቁሟል። በተጨማሪም ከ6ሺ በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል ተፈጥሯል ማለታቸውን ኢዜአ ዘግቧል። አንድ ነጥብ አምስት ሚሊዮን ዜጎችን ተጠቃሚ የሚያደርገው የሥነ ምግብ ፕሮጀክት ቀጣይነት እንዲኖረው ሊደረግ ነው ተባለም። በወርልድ ቪዥን አማካኝነት ላለፉት አራት ዓመታት ተግባራዊ ሲደረግ የነበረው የዜጎችን የምግብ ዋስትና ማሳደግ ላይ ያተኮረ ፕሮጀክት በዛሬው እለት የማጠቃለያ ፕሮግራም የተካሄደ ሲሆን ፕሮጀክቱ ሳይቋረጥ እንዲቀጥል ማድረግ በሚቻልባቸው መንገዶች ዙሪያ ውይይት ተደርጓል። 480 ሺህ እድሜያቸው ከ5 ዓመት በታች የሆኑ ህጻናትን ጨምሮ 1.5 ሚሊዮን ዜጎችን ተጠቃሚ ሲያደርግ የቆየው ይህ ፕሮጀክት በኦሮሚያ፣ አማራና ማዕከላዊ ኢትዮጵያ ክልሎች ውስጥ ላለፉት አራት ዓመታት ተግባራዊ ሲደረግ መቆየቱን ከወርልድ ቪዥን ያገኘነው ነው መረጃ ያሳያል። ጤና ሚኒስቴርን ጨምሮ ከ10 በላይ መንግስታዊና መንግስት ያልሆኑ ተቋማት ሲሳተፉበት እንደነበር የተገለጸ ሲሆን በቀጣይነትም በሰፊው እንደሚሰሩበት ተነግሯል። የሱዳን ፈጥኖ ደራሽ ኃይል ሰው አልባ በራሪ አውሮፕላኖች በሱዳን ሜሮ ውስጥ የኃይል መሰረተ ልማትን ማውደማቸው ተገለጸ። በሱዳን መንግስት ጦርና በፈጥኖ ደራሽ ኃይሉ መካከል የሚካሄደው ውጊያ መቀጠሉን ተከትሎ በሱዳን ሰሜናዊ ግዛት በምትገኘው ሜሮ ውስጥ የሚገኝ የኤሌክትሪክ ኃይል ማመንጫ ጣቢያን በሰው አልባ አውሮፕላን ማውደሙን የሀገሪቱ የኤሌክትሪክ ኃይል አስተባባሪ ምክር ቤት አረጋግጫለሁ ብሏል። እንደ ምክር ቤቱ ገለጻ ፈጥኖ ደራሽ ኃይሉ ከሶስት ቀናት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የኤሌክትሪክ ኃይል ማመንጫ ጣቢያን ሲያወድም ነው ብሏል። ምክር ቤቱ ይፋ ባደረገው መግለጫ በሰው ህይወት ላይ የደረሰ ጉዳት ባይኖርም ታጣቂ ቡድኑ ባደረሰው ጥቃት በክልሉ ሙሉ በሙሉ የመብራት አገልግሎት መቆራረጥና ቀደም ባሉት ጥቃቶች በተጎዱ ኃይል ማመንጫዎች ጥገናን እንዲዘገይ አድርጓል ሲል ሱዳን ፖስት ዘግቧል። ኢራን የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎችን ልታባረር እንደምትችል ገለጸች። የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ አማካሪ የሆኑት አሊ ሻምክህን ከበትዊተር ገጻቸው ላይ ባሰፈሩት ጽሁፍ በኢራን ላይ የተሰነዘሩ ያሉ የወታደር ጥቃት ማስፈራሪያዎች የሚቀጥሉ ከሆነ የኒኩለር ተቆጣጣሪ ባለሙያዎቹን ከሀገራቸው ሊያስወጡ እንደሚችሉ አስጠንቅቀዋል ሲል አናዶሉ ዘግቧል። በተጨማሪም ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያላትን ግንኙነት ልታቋረጥ እንደምትችልም የገለጹ ሲሆን የኒኩለር መሳሪያዎቿንም ደህንነታቸው ወደ ጠበቀና ድብቅ ስፍራ ለማዛወር እንደምትገደድ ገልጸዋል።